በመንፈሱ ሁሌ እንድንጠመቅ የመንፈሱ ሙላት በህይወታችን እንዲሆን ባዶ ባድጋችንን እንዲሞላ ጥሪ ያደርግልናል። ሰነፎቹ ወደ ጨለማ ተጣሉ ይላል። በጣም የሚገርም ነው። አሳዛኙ ክፍል ወደ ጨለማ ተጣሉ፣ መብራት አልነበራቸውም። በመገረምና ተስፋ በመቁረጥ ራሳቸውን ከግብዣ አዳራሽ ውጭ ያገኙታል። መብራት በሌለበት በጨለማ በአውላላ መንገድ ላይ ብቻቸውን ተተው ይላል። እግዚአብሔር ከዚህ ይታደገን። ዛሬ ቀን ሳለ እጃችን ለኢየሱስ እንስጠው። የቃሉ ብርሃን በእኛ ህይወት እንዲያበራ ባርከኝ እንበለው፣ ሞላኝ እንበለው፣ ቀባኝ እንበለው። ያልተቀባ አይቀባም፣ ያልተመራ አይመራም፣ ያልተቀበለ አይሰጥም። ስለዚህ በመሰዊያችን ያን እናድርግ። ያን በማድረግ ከሚሞሉት ከክርስቶስ ወገኖች እንድንሆን እግዚአብሔር ይርዳን። ወንድሞቼና እህቶቼ ማጠቃለያ እናንባለው ሉቃስ 13 28 ላይ አብርሃምን ኢስሐቅን ያዕቆብን ነቢያትን ሁሉ በእግዚአብሔር መንግስት ውስጥ ስታዩ፣ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ጊዜ ለቅሶና ጥርስ ማፋጨት ይሆናል። እንግዲህ ንቁ፣ እንግዲህ ንቁ፣ መብራታችሁ ይብራ። አዎ፣ እንደገናም ደግሞ ቤታችሁ ይሰናዳ፣ ጌታችን ሊመጣ ነውና ሙሽራውን ለመቀበል በሩንም ደግሞ ለመክፈት ተዘጋጁ። የተከፍ ደግሞም እርሱን ትቀበሉት ዘንድ ነቅታችሁ የሰማይን ጦርቃ ለብሳችሁ በመንፈሱ ተሞልታችሁ ከሚከብሩት ጋር በማዕዱ ከሚካፈሉት ጋር ታጥቆ ከሚያገለግላቸው ጎኖች ጎን እንድንቆም እንድንሆን እግዚአብሔር በጸጋው ይርዳን። እግዚአብሔር ይባርካችሁ። ጊዜ ስለሌለ ጨርሻለሁ። መልእክቴን በጸሎት ነበር መዘጋ፣ ግን ከዚህ በላይ መግፋት አልፈልግም። ስለነበረን ጊዜ እግዚአብሔር ይመስገን። ተባረኩ። የእግዚአብሔርን ቃል ያካፈለልን ፓስተር እግዚአብሔር ከዚያ ብልጦ ይባርከው። ኢየሱስ ይመጣል አደለ? ኢየሱስ ይመጣል። ኢየሱስ ሲመጣ ደግሞ ከሚድኑት ከሚጠፉት ሳይሆን ከሚድኑት ወገን እንዲያደርገን በእግዚአብሔር ፊት ሁላችንም መቅረብ አለብን። መጣብን ሳይሆን ደግሞ መጣልን እንድንል እግዚአብሔር እንዲረዳን እንጸልያለን ማለት ነው። የቀሩ ማስታወቂያዎች አሉ። ለሰላሳ ቀናት የሚቆይ የመጽሐፍ ቅዱስ ጥናት በዚህ ቤተ ክርስቲያን ውስጥ ተጀምሯል። ሁላችንም እንደምናውቀው ሰኞ፣ ሮብና አርብ ማታ ከ12 ሰዓት ጀምሮ እስከ አንድ ሰዓት ተኩል ጀምሮ እስከ አንድ ሰዓት ተኩል ድረስ የሚቆይ የመጽሐፍ ቅዱስ ጥናት አለ። ሁላችንም ደግሞ እንዳያመልጠን የበረከቱ ተካፋዮች እንድንሆን እግዚአብሔር ይርዳን። ከሰዓት ታዳጊዎችና ሕፃናት የመዝሙር ልምምድ ስላላቸው ወላጆች ልጆቻችሁን ይዛችሁ በመምጣት እንድትተባበሩ ስንል በጌታ ፍቅር እንጠይቃለን። ከዛ በመቀጠል በሐዋሳ ። e, kassa, ta, dag, jo, tunna, his, anda, yang,